በኢሳያስ ላይ ያመፀው የኤርትራ ባህር ተኞች ማህበር እና መፍትሄ ታጣለት የቀይ ባህር ጥያቄ ኢትዮጵያ በአንድ የታሪክ አጋጣሚ በተፈጠረ ስህተት የባህር በር አልባ ሀገር ሆና መቅረቷ ይታወቃል። በዚህም ይሄኛው ትውልደ ኢትዮጵያዊ የባህር በር አልባ ሆና የምትኖርበት ዘመን ሊያከትም ይገባል የሚል ጥያቄ ከነሳ በኋላ በቀጠናው ከፍተኛ ትርምስ መፈጠሩም ይታወቃል። በተለይ ደግሞ ኤርትራና ግብጽ በጋራ በመቀናጀት ኢትዮጵያ ላይ አምፀውም ነበር። ከሰሞኑ ደግሞ የኤርትራ ባህርተኞች ማህበር በኢሳያስ አፈወርቂ አስተዳደር ላይ አደገኛ ካርድ መዘዋል። ውድ የሁሉዴይሊ ቤተሰቦቻችን ዝርዝር መረጃውን በትንታኔው እንመለከታለን። አብራችን ቆዩ። ማህበሩ በዓለም ዙሪያ ላይ ያሉትን ኤርትራውያን ባህረኞችን፣ ሰራተኞችን የሚወክል ሆኖ ለፍትሐዊ ሁኔታ ለስልጠናና ዓለም አቀፍ ትብብር የሚሟገትና መንግስታዊ ያልሆነ ድርጅት ነው። ይህ ድርጅት ኤርትራ ቀይ ባህርን በተመለከተ ያላትን መብት ማስከበር ያለባት ሉዓላዊነትን በማስከበር ቀጠናዊ ውይይትን በማበረታታትና ዓለም አቀፍ የባህር ሕግን በተመለከተ የባለብዙ ወገን ስምምነቶችን ተፈጻሚ በማድረግ መሆኑን ገልጸዋል። የኤርትራ ባህረኞች ማህበር በቀጠናው ልማት ላይ ተሳታፊ በመሆን ለማገልገል ዝግጁ መሆኑን ይህ የሚሆነው ደግሞ በግልጽ ድርድሮች ላይ የተመሰረተ ጫና ወይም ደግሞ ማስፈራራት በሌለበት ሁኔታ ላይ መሆኑን የማህበሩ መስራች ተናግሯል። ማህበሩ ኤርትራ ያለችበት የፖለቲካ ምስቅልቅል ለዜጎች መንገላታት ምክንያት መሆኑና ኤርትራ ከተቀረው ዓለም ጋር ያላት ግንኙነት ጤናማ አለመሆኑን ይህ እጅግ እንዳሳሰባቸውም ገልጿል። ኤርትራ በቀጠናው ላይ ካላት ተጠቃሚነት ይልቅ ተጎጂነቷ ከፍ እያለ የነበራት ተስፋ በሙሉ ተማጦ ማለቁ ለዚህ የኢሳያስ አስተዳደር ተጠያቂ መሆኑንም ገልጸዋል። የኤርትራ ማህበረተኞች ማህበር ፕሬዚዳንት ኤርትራ ከቀጠናው ሀገራት ጋር በምን መልኩ መስራት እንዳለባት አብራርተዋል። በማብራሪያቸው ላይም በጋራ ጥቅም እንዴት ነው አካባቢያችንን ህዝቦቻችንን መቀየር የምንችለው በሚለው ላይ በትኩረት መስራት አለብንም ብለዋል። ኤርትራና ኢትዮጵያን አንድ የሚያደርጋቸውና የሚያስማማቸው ነገሮች ይበዛሉ። ከሚያለያዩ ነገሮች ወደ አንድ ጠረጴዛ እንድንቀርቡ የሚያደርጉ ነገሮች አሉ ብለን እናስባለን። እስከ ዛሬ ድረስ ሊያሳስሩ በሚችሉ ነገሮችና ህዝቦችን ወደ ሰላማዊ ቀጠና ወደ አንድ እድገት ሊያመጡ የሚችሉ ነገሮች ላይ አትኩረን መስራት ሲኖርብን አላደረግንም ብለዋል። ላለፉት ዓመታት ላለፉት በርካታ ጊዜያት በጦርነት ያጣነው ሀብት በጦርነቱ ያጣነው የሰው ኃይል እንደ ቀልድ ያወደምነውና ያባከነው ኢኮኖሚን ስናስብ ያንገበግበናልም፣ ይላሉ። ምንም አይነት ጊዜ ሳይወስድ ቁጭ ተብሎ ያሳለፍነውን ያንን የጨለማ ጊዜ ስንገመግም በሁለቱም ሀገራት ያሉ ህዝቦች፣ ትልልቅ ምሁራን፣ ሊቃን አቅም ያላቸው ቁጭ ብለው ተወያይተው ምንድን ነው ያጠፋ ነው ከዚህ መለያየትና ጦርነትስ ምንድነው ያተረፍ ነው የሚለውን ነገር ግምገማ ሳይደረግበት ከአንድ ጦርነት ወደ ሌላኛው ጦርነት እየተሸጋገርን፣ ምንም አይነት ጥቅም ላይገኝበት ወደማይችልበት ሌላኛው አስከፊ ውድመት እየገባን፣ ህዝቦቻችንም ወደ ተለያዩ የስደትና መከራ ጊዜያት እያሸጋገርናቸው ነው፣ ሰላማቸውንም እያሳጣናቸው ነው ሲሉም ተናግረዋል። ይህ ከሁሉም አስከፊውና የመረረው የቀጠናው እውነት ነውም ብለዋል። እንደሚታወቀው ደግሞ ኤርትራ ከኢትዮጵያ ታሪካዊ ጠላቶች ጋር በመቀናጀት ኢትዮጵያን በማመጽና ወደ ቀይ ባህር እንዳትጠጋ የማድረግ ስራ ስሰራ ኖራለች። በተለይ ደግሞ ከግብጽ ጋር በመተባበር ኢትዮጵያን ያገሉ ስምምነቶችን ከመፈጸም አንስቶ እስከ ማስፈራራት የደረሱ ፖለቲካዊ ስህተቶችን ስሰራም ቆይታለች። ይህ ደግሞ የኤርትራ ጠብ አጫሪነት ከማሳየቱን ባለፈ በቀጠናው ላይ ካላት ጥቅም ይልቅ ተጎጂነቷን ከፍ አድርጎታል። ይህ የኤርትራ አካሄድ ከደህንነት ይልቅ ብጥብጥን፣ ከቀጠናዊ ሰላም ና መረጋጋት ይልቅ ተመልሶ ወደ ጦርነትና የአካባቢውን ሰላም ወደ ማደፍረስ ያመራዋል። ይህ አይነቱ የግብጽና የኤርትራ ግንኙነት ቀጠናውን ከማወቅ አልፎ ደግሞ ለበርካታ ዜጎች ሞትና መፈናቀል ምክንያት ሆኗል። የሁለቱ የሴራ ፖለቲካና ግንኙነት ከትርፍ ይልቅ ጉዳትን ያመዝናል። በህዳሴ ግድብ የተወሰደባት የበላይነትን ኢትዮጵያን ከቀይ ባህር በማግለልና የባህር በር አልባ ሀገር አድርጎ በማስቀረት በቀጠናው ላይ የሚኖራት ተጠቃሚነት ማስጠበቅ ትፈልጋለች። ለዚህ እንዲረዳትም ከኤርትራ ጎን በመተባበር ትሰራለች። ይህ ደግሞ በኢትዮጵያና በኤርትራ መካከል ያለውን ግንኙነት ከማሻከርም አልፎ ማቆሚያ ወደሌለው ጦርነት እልቂት የሚያመራ ይሆናልን ብለው ገልጸዋል። ይህ ደግሞ የሀገርን ኢኮኖሚ ማሳደግ የሚችልን ገንዘብ ለጦር መሳሪያ ግዢ መዋል፣ በቀጠናው ላይ የሚገኙ ሀገራትን ሰላም መበጥበጥና ትርምሶችን መፍጠር ካልሆነ በስተቀር ምንም አይነት ጥቅም የለውም ሲሉም ተናግረዋል። የኢትዮጵያ ባህርተኞች ደግሞ ይህንን ለማስቀረት ይሰራል። በቀጠና ካሉ ሀገራት ጋራ በመነጋገር በመወያየት፣ እንዲሁም ደግሞ በጋራ ተስማሚነት ላይ በማተኮር መስራት ይፈልጋል ሲሉም አስታውቀዋል። በቀጠናው ከሚገኙ እንደ ኢትዮጵያ፣ ጅቡቲ፣ ሱዳንና የመሳሰሉ ሀገራት ጋር መልካም የሚባል ዲፕሎማሲያዊ ግንኙነትን በመመስረት እንዲሁም ቀጠናዊ ሰላም በማስጠበቅ መስራት እንፈልጋለን ሲሉም አስታውቀዋል። ከግብጽ ጋር የሚደረግ ማንኛውም ግንኙነት ኢትዮጵያን ስለሚጎዳ ከግብጾች ጋር እየተገናኙ የቀጠናው ጉዳዮችን መነጋገር አግባብ ነው ብለን አናስብም ይላሉ። ከዚህ ይልቅ ከኢትዮጵያ ጋር ያለን ግንኙነት ዲፕሎማሲያዊ ግንኙነትን በማሳደግ ወንድማማችነትና በእህታማቾች መንፈስ መስራት ያስፈልጋል ሲሉም አስረድተዋል። እንደሚታወቀው ደግሞ የአውሮፓ የውጭ ግንኙነት ካውንስል ከሰሞኑ ባወጣው ሪፖርት በቀይ ባህር አካባቢ በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ግብጽ መካከል የሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀነም አስታውቀዋል። ካውንስሉ በሪፖርቱ እንደተመለከተው ይህ ውጥረት ወደ ሌሎች የአፍሪካ ቀንድ ክፍሎች እየተስፋፋ በመምጣቱ ሶማሊያን ጨምሮ ቀጠናውን ወደ ባሳ አለመረጋጋት ሊያመራው እንደሚችልም አስታውቋል። ይህ ሁኔታ ለአውሮፓ ህብረት ደህንነት ና ኢኮኖሚያዊ ጥቅም ስጋት እንደሚሆንም ሪፖርቱ አትቷል። ከዚህ በተጨማሪም ሁለቱ ሀገራት ኢትዮጵያ ና ሶማሊያ የንግድ ኮሪደር እንዲገነቡ የአውሮፓ ህብረት ድጋፍ እንዲሰጥ ሪፖርቱ አሳስበዋል። የአውሮፓ የውጭ ግንኙነት ካውንስል ይህን ምክር ሀሳብ ያቀረበው በቀጠናው ያለው አለመረጋጋት እየሰፋ ከመምጣቱ በፊት የአውሮፓ ህብረት ንቁ ተሳትፎ በማድረግ ሰላምና መረጋጋትን ለማረጋገጥ ያለውን ፍላጎት ለማሳየት ነው። አንድ የአሜሪካ የቀድሞ የውጭ ጉዳይ ቢሮ ኃላፊ ደግሞ ኤርትራ አሁንም የኢትዮጵያን ግዛቶች ተቆጣጥራ ትገኛለችም ብለዋል። ኤርትራ በበኩሏ ሁለቱንም አጣጥላ መግለጫ አውጥታለች። ከዚህ ጋር በተያያዘ የሕልውና ጉዳይ የሆነው የባህር በር ጥያቄን ማስመለስና ተጠቃሚነትን ማረጋገጥ ታሪካዊ ኃላፊነት መሆኑን የውጭ ጉዳዩ ኢንስቲትዩት አስታውቋል። የኢንስቲትዩቱ ምክትል ዋና ዳይሬክተር አብዲ ዘነበ የቀጠናውን ትስስር በጠበቀ መልኩ ማሳደግ መልካም ገጽታን መገንባትና ደህንነቱን የጠበቀ የባህር በር አማራጭ ማግኘት አስፈላጊ መሆኑን ተናግሯል። የዓለም ሀያላን ሀገራት ቀልብን እየገዛ የሚገኘው ቀጠናው ቀይ ባህርን ወሳኝ ስትራቴጂካዊ ቦታ ያደርገዋል ሲሉም ያስረዳሉ። የሀገር ሙሉ የሆነ ግዛት የሚረጋገጠው በፖለቲካ ብቻ ሳይሆን በኢኮኖሚ ጭምር በመሆኑ እራሳችን መቻል፣ ከጥገኝነት መላቀቅ አስፈላጊ መሆኑንም ያነሳሉ። የፖለቲካ ምሁር የሆኑት አቶ ሞክንን ከተማ ካለን የህዝብ ቁጥር አንጻር ከአንድ በላይ የባህር በር አማራጭ ያስፈልገናል ሲሉም ገልጸዋል። ይህም ሰጥቶ በመቀበል መርህ እውን መሆን እንደሚችልም ገልጸዋል። የህብረተሰብ አንቂ የሆኑት ኡስታዝ ጀማል በሽሮ በኩላቸው ኢትዮጵያ የባህር በር አማራጭ ስታገኝ ችግር ይፈጠራል የሚሉ አካላት ሀሳባቸው መነሻው ምንድን ነው ብለን ልንጠይቅ ይገባልም ይላሉ። ኢኮኖሚን ከፍ ከሚያደርጉ ነገሮች አንዱ ሎጂስቲክስን ማመቻቸትና የንግድ ሂደትን ማሳለጥ መሆኑም ይገለጻል። የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት ምሁር የሆኑት ፕሮፌሰር ብሩክ አንድ ሀገር በኢኮኖሚ ጠንካራ ሆና ወታደራዊ ኃይሏ ካልፈረጠመ ጉዳቱ ያመዝናል ሲሉም ይናገራሉ። በዚህም የወጪና ገቢ ንግዷ በቀይ ባህር በኩል የሆነው ኢትዮጵያ በቀጠናው ደህንነቷን የሚያስጠብቅ ና የሚከላከል ኃይል አለመኖሩ መልካም ሊሆን እንደማይችልም ገልጸዋል። አክለውም የራሳችን ወታደር በቀጠናው እንዲኖር የባርበራ አማራጭ እንድናገኝ ብሎም ደግሞ ሉዓላዊነታችን እንዲጠበቅ ጥያቄያችን መልስ እንዲያገኝ ይረዳናልም ብለው ተናግረዋል። ኢትዮጵያ በቀይ ባህር ላይ የተጠቃሚነት ድርሻ ለማግኘት መንቀሳቀስ ከጀመረች ጊዜ ጀምሮ ጉዳዩ የቀጠናው ብቻ ሳይሆን የዓለምን ትኩረት እንደሳበ ይታወቃል። ከቅርብ ጊዜ ወዲህም ሶማሊያና ሶማሊላንድ በውስጥ ችግራቸው ዙሪያ የሚያካሄዱት ውይይት ስለመቋረጡ መገናኛ ብዙኃን እየዘገቡ ይገኛሉ። የሁለቱ ሀገራት የውስጥ ጉዳይ በኢትዮጵያ የባህር በር ማግኘት ጥያቄ ላይ የሚያደርሱን ተጽዕኖ በመለከተ አህዱ ያነጋገራቸው ባለሙያዎች የውስጥም ሆነ የውጭ ችግሮች በባህር በር ጥያቄ ላይ ተጽዕኖ ማሳደር የለባቸውም፣ በተገቢው ጥንቃቄ በዲፕሎማሲያዊ ጥበብ ጥያቄው መልስ እስኪያገኝ መጠበቅ ግዴታ ነው ሲሉም አሳስበዋል። የቀድሞ ዲፕሎማት ዶክተር ተሻለ ሰብሮ ኢትዮጵያ የጀመረችው የቀይ ባህር ተጠቃሚነት ጥያቄ በየትኛው ምክንያት መቋረጥ የለበትም ይላሉ። ወደብ አልባነት ለኑሮ ዋስትና የማይሰጥ በሌሎች ፍላጎት ላይ ጥገኛ የሚያደርግ ነው ያሉት ዶክተር ተሻለ የባህር በር ጥያቄ የሀገር ሕልውና ጉዳይ ስለመሆኑም ተናግረዋል። በአጠቃላይ የኤርትራ ባህርተኞች ማህበር የኤርትራ መንግስት የቀጠናውን ሰላም እያወከ እንደሆነና የዲፕሎማሲያዊ ክስረት ውስጥ መግባቱንም አስረድተዋል። በዚህም እነሱ ከኢትዮጵያ መንግስት ጋራ በጋራ መስራት እንደሚፈልጉም ገልጸዋል። ይህም ኢትዮጵያን ለዘመናት ከናፈቀችው የባርበር ጋራ የሚያገናኛት ድልድይ መሆኑም ይነገራል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር ባደረስናችሁ መረጃ እንደተደሰታችሁበትና ስለዚህ በኢሳያስ ላይ ያመጸው የኤርትራ ባህርተኞች ማህበርና ማህበርና መፍትሄ የታጣለት የቀይ ባህር ጥያቄ በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ።